ለማታውቁ የመርከብ ሕይወት ማብቂያ ይህ ነው። አንድ መርከብ ወደ ባህር ዳርቻ ስትወረወር ስታዩ የሕይወቷን የመጨረሻ ጉዞ እንደተጓዘች እንደሆነ ትረዳላችሁ። ከአሁን በኋላ ጥቅም ላይ መዋል የማይችሉ አሮጌ የባህር ላይ መርከቦች በከፍተኛ ፍጥነት ተነድተው ሆን ተብሎ በአሸዋ ላይ ወይም በመርከብ መሰባበሪያ ቦታ ላይ ይጣላሉ። ነገር ግን በቆሙበት ቅጽበት አፍራሾች በባህር ዳርቻው ላይ እየጠበቋቸው ነው። ከሞተሮች እና የኤሌክትሮኒክ መሳሪያዎች እስከ ቀፎና ሰንሰለት ድረስ በጣም ጠቃሚ የሆኑትን ክፍሎች ኢላማ ያደርጋሉ። አንድ ጊዜ ቆርጦ ቁርጥራጭ የሆነው ቀፎ ለአከፋፋዮች፣ ለፋብሪካዎችና እና ብረታ ብረት መስሪያ ወይም ለአዲስ መርከብ የሚሆን ቁሳቁስ ሊሆኑ ይችላል። የመርከቧ ሰንሰለት ከድልድይ ምሰሶዎችና አጥሮች እስከ ኢንዱስትሪያል ቁሳቁሶች ድረስ ወደ ስፍር ቁጥር የሌላቸው ነገሮች ለመቀየር በጣም ተፈላጊ ናቸው። ይህ የሆነው ለብዙ አስርት ዓመታት በባህር ጥልቀት ውስጥ ሲያገለግሉ ካገኙት ልዩ ጥንካሬ የተነሳ ነው። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።